ጽዋዔ። ደራሲ ዲያቆን ታደሰ ወርቁ። አዘጋጅ ገብረ መስቀል ወርቅ ነህ። ክፍል ስድስት፣ የመከራ ደወል። የመግዛት ጽኑ ፍላጎት የኑፋቄ እናት ናት። የሥልጣን ፍቅርን ያህል ቤተ ክርስቲያንን የሚከፋፍላት ምንም ነገር የለም። ሌሎችን ለማዳን በማይፈልግ ክርስቲያን የበለጠ ቀዝቃዛ ነገር የለም። ሌሎችን ለማዳን ምንም ጥረት የማያደርግ ክርስቲያንን ከማየት የበለጠ የሚያስደነግጥ ነገር የለም ብለዋል ቅዱስ ዮሐንስ አፈወርቅ በድርሰናቸው ላይ። ያጠላው የመከራ ደመና ታላቋ አንጾኪያ መከራ አገኛት። ውበቷን የሚያደበዘዝ የማህበረ ፖለቲካ ደመና አጠላባት፣ እድገቷን የሚያደቅ ኢኮኖሚዊ ቀውስ ውስጥ የሚከታት ቀውስ ገጠማት፣ ማህበራዊ ውራቶቿን የሚሰባበር የልዩነት ግድግዳ ቆመባት፣ ብሔራዊ አንድነቷን የሚተረትር ሃይማኖታዊ ውዝግብ ነገሰባት ለባይዳን ጥቃት የሚያጋልጣት ዙፋን የመቆናጠጥ ሽኩቻ እየለባት በአንድ በኩል የምስራቃውያን ንግሥት ከተማ የሆነችው አንጾኪያ በማኅበራዊ በኢኮኖሚያዊና በፖለቲካዊ ቀውሶች ሳቢያ ምድራዊ የእሳት ምድጃ ሆና በዜጎቿ ተነጣለች በሌላ በኩል ደግሞ በአንጾኪያ የነበረችው ኦርቶዶክሳዊት ቤተ ክርስቲያን ንፋቄ በወለደው ውስጣዊ ክፈፍሉ ነገስታቱ በሚፈጽሙት ፖለቲካዊ ሴራ የተነሳ በመንበር ሽኩቻ፣ በክህነታዊ ኢ ግብረ ገባዊነትና ኢ ስነ ምግባራዊነት እየታመሰች ነበር። እነዚህም እውነቶች በኋላ ዘመን ላይ ለሚያገኛት ሕዝባዊ ዓመፅ ብቻ ሳይሆን ሕዝባዊ አመፁን ተከትሎ ለሚመጡት መከራዎቿ ነጋሪ ደውሎቿ ነበሩ። ይህ ዘመን ደግሞ ቅዱስ ዮሐንሳፍ ወርቅ ቅስና ተሹሞ በወርቃማው ቤተ ክርስቲያን አውደ ምህረት ላይ ሺዎች ከበውት ማስተማር የጀመረበት አውደ ምረት ዘመን ነበር። ዘመኑም ዘመነ ቀውስ ነበር። ቅዱስ ዮሐንስ አፈወርቅ ቅስና በተሾመና ማስተማር በጀመረ በዓመቱ አንጾኪያ በማህበራዊና ፖለቲካዊ ቀውስ ውስጥ እንዴት እንደተቀሰፈች እንደሚከተለው ተገልጧል። ከተማዋ በፖለቲካዊና በማህበራዊ ቀውስ ውስጥ በወደቀችበት ጊዜ እርሱ ለአንድ ዓመት ያህል በአንጾኪያ ቤተክርስቲያን አትሮንስ ቆሞ ነበር ይለናል ድርሳኑ። በአንጾኪያ የነበረውን የክርስቲያኑን ክፍፍል ቅዱስ ዮሐንስ አፈወርቅ አስቀድሞ ተማሪ ሆኖ እያለም ያስተውለው እንደነበር ኬሊ ስለዚህም ዮሐንስ እንደ ትምህርት ቤት ልጅነትና ተማሪነት የሚያውቀው የክርስቲያን ማኅበረሰብ በእጅጉ የተከፋፈለ ነበር ሲል አስረድቶታል። በዚህም መሰረት በቅዱስ ዮሐንስ አፈወርቅ ዘመነ ቅስና የነበረችው አንጾኪያ የነበረችበትን ሀገራዊ ቀውስ እስቲ በአምስት ደረጃዎች ከፋፍለን እንመልከታቸው። የመጀመሪያው ደረጃ ማኅበራዊ ቀውስ የሚባለው ደረጃ ነው። የአንጾኪያ ከተማ በግሪኮ መቄዶንያ መስራቾቿ የግሪክ ባህልና ስልጣኔ ማዕከል እንድትሆን በታላቁ እስክንድር በተቆጣጠረው የምስራቃዊ ግዛት የተመሠረተች ናት። የትውልድ ሀገራቸው ቋንቋ፣ የትምህርት ማዕቀፍና ማህበራዊ ልማዶች ላይ ለማተኮር ለአዳጊው የአንጾኪያ ባህል ልዩ የሆነው የግሪክ አይሞራዊ ውቅርን አምጥቷል፣ ተጠቅመውበታል። አንዳንድ ሰዎች እንግሊዝኛ ፍሬም ለመተርጎም ማዕቀፍ የሚለውን ቃል ይጠቀማሉ። ይህ ስህተት ነው። ትርጉሙ እንቅፋት ወይም መደናቀፍ ማለት ነው። ትክክለኛውን ግን ማሄቀፍ ነው። ባጭሩ ለፍሬም ማሄቀፍ የሚለውን ቃል እንጂ ማይቀፍ የሚለውን ቃል አንጠቀምም። አንጾኪያ በሶሪያ አፈር ውስጥ የተተከለችው የግሪክ ደሴት የነበረች ከተማ ነች። በጊዜው ሂደትም ወደ ኮስሞፖሊታንትነት እያደገች የነበረች የምስራቃዊት ከተማ ሆነች። ቃሉ እንግዲህ ኮስሞፖሊታንት የሚለው የመጣው ከጥንታዊ ግሪክ ሲሆን ኮስሞስ ማለት ዓለም ወይም ዩኒቨርስ ወይም ኮስሞስ እና ፖሊቲየስ ካለው ቃል ተዋህዶ የመጣ ነው። ፖሊቲየስ ማለት ዜጋ ማለት ነው። ቃሉ በአሁኑ ጊዜ የዓለም ዜጋ በሚለው ትርጉም ይገለጻል። ኮስሞፖሊታን የተሰኙ ከተሞች በተለያዩ ዓለም ክፍሎች የተውጣጡ ሰዎች የሚኖሩባት ወይም የተለያዩ ቋንቋ፣ ባህልና ወግ ያላቸው የኅብረተሰብ ክፍሎች አብረው የሚኖሩባቸው ከተሞች ኮስሞፖሊታን ተብለው ይጠራሉ ማለት ነው። ምስራቃዊቷ አንጾኪያ በዘመነ ቅዱስ ዮሐንስ አፈወርቅ ምዕራባዊ የግሪክ ባህልን ይዛ ከምስራቃዊ የሱሪያ ባህል ጣዕም ጋር አዋህዳ ለሮማ ግዛት አጼ አደግድጋለች። በዘመነ ቅዱስ ዮሐንስ አፈወርቅ ከተማዋ ይኖሩ የነበሩ ግሪካውያን የዘር ሀረጋቸውን ከተማዋን ከመሠረቱት መቄዶናውያን ወታደሮችና የአቴና ሰፋሪዎች እየመዘዙ እጅግ ይታበዩ ነበር። ዳውኒ ይህንን እንደሚከተለው አትቶታል። በዮሐንስ ዘመን ይኖሩ የነበሩ የግሪኮች በታላቅ ኩራት ዘራቸውን ከቀደምት የመቄዶንያ ወታደሮችና ከብዙ መቶ ዓመታት በፊት ከተማዋን ከገነቡ የአቴናውያን ሰፋሪዎች ይመዙ ነበር ብሎናል። የቅዱስ ዮሐንስ አፈወርቅ እናት አንቱዛ ትውልዷ ከግሪክ ቢመዘዝም ልጇ የከተማዋን ትምህርታዊ በረከት እንዲጋራ ብቻ አድርጋ ቀረጸችው እንጂ እንዲህ አይነቱን የግሪካውያንን የመስራችነት እብሪት አላወረሰችውም ነበር። ከከተማዋ የእውቀት በረከት የተቋደሱ እንደ ቅዱስ ዮሐንስ አፈወርቅ አይነቶቹ ለከተማዋ ማኅበራዊ መረጋጋት ሲተጉ በመስራችነት እብሪት አንቀላቅላቸውን የሳቱት ደጎኖች ደግሞ ለማኅበራዊ ቀውሱ መባባስ ሲተጉ ይታዩ ነበር። በሌላ በኩል እንግዲህ የከተማዋን ኮስሞፖሊታንትነት ተከትሎ ማኅበራዊ ቀውሱ ሁሉን እያቀለጠ በነበረበት በዛን ወቅት በውብ ጎዳናዎቿ ምስራቃዊ ባህልን ገንዘብ አድርገው የሚርመሰመሱትና የሚንፈላሰሱት ፋርሳውያንን፣ አርመናውያንን፣ አረቦችን፣ ሕንዶችንና ሌሎች ከሮማ ግዛት አጼ ውጭ የመጡት ዜጎችን ቅዱስ ዮሐንስ አፈወርቅ ይመለከት እንደነበር ክሪስቶሞስ ባውር እንዲል ሲል ገልጾታል። ዮሐንስ በአንጾኪያ ጎዳናዎች ላይ የምሥራቅ ባህልን እንዲወክሉ የሚችሉ ፋርሳውያንን፣ አርመናውያንን፣ አረቦችን፣ ህንዳውያንን ጨምሮ እና ሌሎች ከሮማ ግዛት አጼ ድንበር ማዶ የመጡትን አይቷል ብሎ ገልጾታል። በከተማዋ የሚኖሩ የአይሁድ ማኅበረሰብ ቁጥራቸው ማኅበራዊ ስብጥሩን በመለወጥ ረገድ ወሳኝ የሆነ ከመምጣቱም ጎን ለጎን በከተማዋ በሚኖሩ ክርስቲያኖች ክርስቲያናዊ ሕይወትንና አኗኗር ላይ አሉታዊ ተጽዕኖ ማድረግም ጀምረው ነበር። የክርስቲያኖች ቅይጥ አኗኗር ቅዱስ ዮሐንስ አፈወርቅን ያበሳጨው እንደነበር ራድኬ ሲገልጥ፣ ክርስቲያኖች የአይሁድን ልማዶች ከአኗኗር ዘይቤያቸው ጋር የመቀላቀል ዝንባሌያቸው ዮሐንስን በእጅጉ ያበሳጨው ነበር በማለት ነው። በሌላ በኩል ደግሞ ቅዱስ ዮሐንስ አፈወርቅ በአይሁድ ድርጊት እጅግ አድርጎ ከመቆጣቱ የተነሳ በጠንካራና በኃይለኛ ቃላቶች ይገልጻቸው ወይም ይገስጻቸው እንደነበር በዊልከን ጽሑፎቹ ተገልጿል። የሮማ ግዛት አጼ መስፋፋትን ተከትሎ ሮማውያኑ የከተማዋን ማኅበራዊ ሚዛን የሚቀይር ወይም የሚያዛባ ሁለት እርምጃዎችን ወሰዱ። የመጀመሪያው እርምጃ አንጾኪያን በሮማ ግዛት አጼ የሱሪያ ግዛት መዲና በማድረግና በራሳቸው ባህልና ስልጣኔ ተጽዕኖ እንድትወድቅ ማድረግ ነበር። የራሳቸውን የባህልና የሃይማኖት ማዕከላትን በከተማዋ ዋና ዋና ስፍራዎችና አደባባዮች ላይ አቋቋሙ። በከተማዋ ሕልው ለሆነው የግሪክ ባህል አክብሮት ቢኖራቸውም ሁሉንም ነገር ሮማዊ ባህል ለማድረግ አበክረው ይሰሩ ነበር። ሁለተኛው ደግሞ የከተማዋን የሕዝብ ስብጥር ለመቀየር ሲሰሩ ነበር። ይህንንም ለማሳካት ከተማዋ በሮማውያን ወታደሮች፣ ነጋዴዎች፣ ገዢዎችና አጃቢዎች እንድትጥለቀለቅ አድርገው ነበር። በዚህም በህዝብ ቁጥር እንድታብጥ አደረጉ። ይህንን ተጽዕኖቸውን ግላንቪንስ ዳውኒ እንደሚከተለው በመዘርዘር ይገልጣል። ከአውግስጦስ ጀምሮ የነበሩት ነገሥታት ከተማይቱን ለመለወጥና ለአዲሱ ሚናዋ ብቁ ያደረጓት ዘንድ ወሰኑ ይለናል። ዋና ጎዳናው በታዋቂዎቹ ድርብ አምዶች ተሸፍኖ ነበር። የሮማውያን አማልክት ቤተ መቅደሶች ተገንብተውበታል። የሮማ አመጣት ምልክት ከሆነችው የተኩሏ ምስል ጋር የሮሙለስና የሬሙስ ሐውልቶችም ቆመዋል። ለብሔራዊ አምልኮ ሥርዓት የሮማ አማልክት አምላክ ሐውልት ቀረበ። ሮማዊ ቲያትር ቤቶች ተስፋፉ። በሮማ አይምራዊ ስሪት የውሃ ማስተላለፊያ ቱቦዎችና ካቴድራሎች ተገንብተው ተመረቁ። በቅዱስ ዮሐንስ አፈወርቅ ዘመን እንግዲህ የነበረችው አንጾኪያ መድበ ለማህበረሰብ ብትሆንም በአንድ በኩል ሮማውያን ግሪካውያንና አይሁዳውያን የከተማዋን የሕዝብ ስብጥር ለመቀየር በሚያደርጉት መተጋገል በአንጾኪያ ጥልቅና የተዳፈነ መፈራረጃ ኑሮ ነበር። እንግዲህ በሌላ በኩል ደግሞ ግሪካውያን የከተማዋን የመሰረቱት የእኛ ቅድመ አያቶቻችን ናቸው በሚል መንፈስ ሌላውን እንደ ሰፋሪ በመቁጠራቸውና ሮማውያንን የራሳቸው ሃይማኖታዊና ባህላዊ ማንነቶች ብቻ ጎልቶ እንዲወጣ ለማድረግ በሚፈጽሙት ተጽዕኖ የተነሳ የአንጾኪያን አየር የዘር ጥላቻ ተቆጣጥሮት እንደነበር ተጽፏል። የከተማዋ ዓለም አቀፋዊ ብዝሃነት ከዚህ አይነቱ ጥልቅ ጥላቻና ዘረኝነት ሊከለክላት እንዳልቻለ ራድኬ በቁጭት የአንጾኪያ ዓለም አቀፋዊ ብዝሃነቷ በውስጧ ስር የሰደደ ጭፍን ጥላቻና የዘር ጥላቻ እንዳይከሰት አላገደውም ሲል ገልጦ ጽፎታል። ክርስትና ወደ አንጾኪያ የገባው እንግዲህ በመጀመሪያዎቹ የሐዋርያት ዘመን ነበር። ከተማዋም ወዲያውኑ በዘመኑ አዲስ ሃይማኖት ለሆነው ክርስትና ማስፋፊያነት የተልእኮ ማይከል ሆና ነበር። ቅዱስ ዮሐንስ አፈወርቅ እንግዲህ በ387 ዓመተ ምሕረት በአንጾኪያ የሚኖሩ ክርስቲያኖች ማኅበረሰቦችን በሚያስተምርበት ወቅት ግማሽ ያህሉ የከተማዋ ነዋሪ የክርስትና ሃይማኖትን ተቀብሎ ነበር። በዘመኑ አዲስ ሃይማኖት የነበረው ክርስትና በታላቋ ከተማ ማኅበራዊ ዐውድ ውስጥ ተጨማሪ ሴቶችን አክሎም ነበር። ክርስቲያናዊ ሴቶችን ጥላቻዎችንና ዘረኝነትን መስበርም ጀምሮ ነበር። ሆኖም ግን በከተማዋ ክርስቲያናዊ ሴቶች እያቆጠቆጡና እየበለጸጉ መሄዳቸው በአብዛኛውኑ ወይም በአብዛኛውያን በአህዛባውያን ሆነ በአይሁዳውያን ዘንድ ብዙም አልተወደደም ነበር። በዚህም የተነሳ እንግዲህ የከተማዋን ማኅበራዊ ቀውስ የሚያባብሱ ልዩ ልዩ ፖለቲካዊና ምጣኔ ሀብታዊ እርምጃዎች በክርስቲያኖች ላይ ይወሰዱ ነበር። አንጾኪያ እንዲህ አይነት ማህበራዊ ከባቢያዊ ሁኔታን በአንድ በኩል እያስተናገደች፣ በሌላ በኩል ደግሞ በአመቱ በወረሃ ሐምሌና ነሐሴ የኦሎምፒክ ጨዋታ ስነ ስርዓትን ታከናውን ነበር። በንጉሥ ቴዎዶሲዎስ ዘመን አገዛዝ የኦሎምፒክ ጨዋታም በአንጾኪያም በግሪክም ከሚካሄደው ጋር ተመሳሳይ ስም ነበረው። በሩጫ በፈረስ ግልቢያ በሙዚቃ ውድድርና በሚካሄዱ ልዩ ልዩ ንግግሮችና ተዛማጅ ሁነቶች ለመደሰት በርካታ ጎብኚዎች ወደ ከተማዋ ይጎርፉ ነበር። ከቋሚ ክንዋኔዎች ጋር ዓመቱን በሙሉ ቲያትርና ሰርከስ ይቀርባሉ። በሀገሬው ዘንድም የሰረገላ ውድድሮች የተለመዱ መዝናኛዎች ነበሩ። እንደዚህ አይነቶቹ እንግዲህ ማኅበራዊ ክዋኔዎች ለአንጾኪያውያን የግብረ ገብና ስነ ምግባር እሴቶች መሸርሸር ምክንያት በመሆናቸው ቅዱስ ዮሐንስ አፈወርቅ በትምህርቱ ሁሉ አጥብቆ ይቃወማቸው ነበር። ክርስቲያኖችም እነዚህ ጨዋታዎች ከሚካሄዱባቸው ስፍራዎች እንዲርቁም ያስጠነቅቅ ነበር። በእርግጥ እንግዲህ አንጾኪያ ከጥንት ዘመን ጀምሮ በተስፋፉባት ማኅበራዊ መጥፎ ድርጊቶቿም ትታወቅ ነበር። ይህን ጊቦን እንደሚከተለው በጉልህ ጽፎ እናገኘዋለን። ፋሽንን መከተል ብቸኛው ሕግ ነበር፣ መዝናናት ብቸኛው እርካታ ነበር። የቅንጦት ጥበቦች የተከበሩ ነበሩ፣ ጨዋነትና የወንድ ስነ ምግባራዊነት የፌዝ ርዕስ ነበር። ለሴት ልጅ ጨዋዊ አለባበስና ለአክብሮተ ዕድሜ ያላቸው ንቀት የምስራቁን ዓለም ዋና ከተማ ሁለንተናዊ ብልሹነት አስታውቋል። መድመቅን ማፍቀር ፈተና ነበር። ይልቁንም እንግዲህ የሶርያውያን ስሜት ከገቢዋ ውስጥ ከፍተኛ ድርሻ ለሕዝብ መዝናኛዎች ተሰጥቶ የሚል ነበር። የተለያዩ ጨዋታዎች፣ የቲያትርና የሰርከስ ትርዒቶች አስደናቂነት እንደ ደስታ ምንጭነትና እንደ አንጾኪያ ክብር ይቆጠሩ ነበር ተብሎ ተጽፎልናል። እንግዲህ በሶስተኛው መቶ ክፍለ ዘመን ከፍተኛ ደረጃ ላይ የደረሰው የሮማ ግዛት አፄ ማህበራዊ ቀውስ በቀጣዮቹ ሁለት ምዕት ዓመታት እየተሻሻለ ቢመጣም ግዛት አፄው ውስጥ ብዙ ሕዝብ ለድህነት እንዲዳረግና ሀብት በጥቂቶች እጅ እንዲከማች አድርጓል። እነዚህ ደግሞ በበኩላቸው ንብረት የሌላቸውን ያለ ርኅራሄ እንዲበዘብዙ ተደርጓል። ይህም ሆኖ ግን ቅዱስ ዮሐንስ አፈወርቅ በእያንዳንዱ የአንጾኪያውያን የባህል ፈርጅ ላይ ጠንካራ ተጽዕኖ ነበረው። የእርሱ ትምህርት መቅረብና መደመጥ የጀመረው እጅግ ተለዋዋጭና ኅብረ ብዙ የከተማ ማኅበራዊ መቼት ባለበት ጊዜ ነበር። ማህበራዊ ቀውሱ ይህንን ይመስላል። ቀጥሎ ባሉት ክፍሎች ደግሞ ኢኮኖሚያዊ ቀውስና ሌሎች በከተማዋ ላይ የደረሱ ቀውሶች እንዴት እንደሆኑ እንመለከታለን። እስከዛው ቸርን ሰንብት። መስዋት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆያል።